የምንጣጥልበት ነው። ሰላቢ ስለልበት ነው። ሁለተኛው ደግሞ እኔ ከሱ ጋራ አብሬ መካፈል እፈልጋለሁ ያለው ሀብት እንዲያካፍለኝ ይፈልጋሉ። አብድሬ ስለ ሺ እንዲለኝ፣ የሸርም ስራ ስለሺ እንዲለኝ፣ ብቻ በጠቃላይ የእሱ የሆነ ሀብት በሙሉ የእኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ሲደረግባችሁ ወይም ደግሞ መተት ተደርጎባችሁ ካላወቃችሁ ድሊኒ ያስክ ድሊኒው ሰርክ የሚስጠር አይምሮ የሰላቢ እድል መተት ያላችሁ ስትቀጠቅጡ። የአዳል ሞቴ መንፈስ ደግሞ ባህሪው ምንድን ነው? ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን ስድስቴም ሊያፈሉ ይችላሉ፣ እስከማታ ለሌሊቱ ስድስት ሰዓት ድረስ። አጋንንት የሰውን እድልና ህይወት ለመቅጨት ሰባት ሆኖ ሲተባበሩ የቅድስና ህይወት የያዝ ነው። የሰው ልጆች ግን አንዱ አንዱን ሲያባርር፣ ሲበድል፣ ሲያንከራትት፣ በቅናት በምቀኝነት ሲመትት እናያለን። ጥቂት ምልክቶች ታያላችሁ። እነዛ ለእናንተ አላርም ናቸው። ለምሳሌ በተደጋጋሚ የሆነ ሰው በህልማችሁ ሲታገላችሁ፣ ሲጥላችሁ፣ የሆነ ነገር ልምጠቅ እያለ ሲጋፋችሁ፣ ሲያሳድዳችሁ፣ ስትገባደቡ፣ ስትጋፉ ታያላችሁ። ወይም ደግሞ ስትቀጠቅጡ የሆነ ሰው በአእምሯችሁ፣ በምናባችሁ፣ በህሊናችሁ አንዳንዴም ደግሞ በአካል እንዲህ የቆመ ሰው ታያላችሁ። እነዛ ሰዎች በህይወታችሁ፣ በእድላችሁ ጣልቃ የገቡ ናቸው። ወይም ደግሞ ጸሎት ይዛችሁ ማን ነው እድሌን የወሰደው ብላችሁ ጸሎተ ማርያም አድርሳችሁ መቤታችንን ብትማጽኗት ያንን ሰው ፍንትው አድርጋ ታሳያለች። አጋንንት የሰውን እድልና ህይወት ለመቅጨት ሰባት ሆኖ ሲተባበሩ የቅድስና ህይወት የያዝነው። የሰው ልጆች ግን አንዱ አንዱን ሲያባርር፣ ሲበድል ሲያንከራትት፣ በቅናት በምቀኝነት ሲመትት እናያለን። የወለላይቱን ቤት ልጆች፣ እኛ የሰው ልጆች ስንከፋ ከአጋንንትም እንከፋለን። የሰው ልጅ ሲከፋ ባለ ሁለት እግር አውሬ ነው የሚሆነው። አጋንንት ክፋትን ተባብሮ ሲሰሩ፣ እኛ ደግሞ ጽድቅን ተባብረን አብረን መስራት አንችልም። የዚህም ውጤት ነው መሰለኝ በባህላችን አብሮ መብላት እንጂ አብሮ መስራት አልሆን ያለን። ወዳጆቼ አይነጥላ ሰብሳቢ መንፈስ በመሆኑ እሱ እንደ ውሻ በቀደደው ሌሎች እንደ ጅብ ወደ ህይወታችን በመታጀብ ቢገቡም፣ አይነ ጥላ በጾም በጸሎት በስግደት በጸበል ከተጋለጠ ከተያዘ፣ ሌሎቹም ይጋለጣሉ ይያዛሉ። አይነ ጥላ በባህሪው በሰው ልጅ ውስጥ ተሰውሮ ከባህሪያችን ጋር ተደምሮ እኛኑ መስሎና አህሎ ስለሚኖር ለመጋለጥ ትንሽ ሊያለፋን ይችላል። ግን እሱ ከተጋለጠ ከበረታን፣ ቡዳው ዛሩ መተቱ ድግምቱ ሌሎቹም አይነ ጥላው በመጋለጡ በመያዙ ብቻ ይጋለጣሉ ይያዛሉ። ስለዚህ ይህን ሌላ ክፉ መናፍስት ሰብሳቢ አይነ ጥላ ተንኮሉን አውቀን ልንዋገው ይገባል። ይህ ካልሆነ ከነጠላችንና ከህይወታችን በስተጀርባ ያሉት ክፉ መናፍስት ህይወታችንን የእንክርት የስኬት አልባነትና የባዶ እሱ ያልተጠቀመበትን እድል ሌሎች በተንኮል በአሻጥር በነገር እንዲወስዱበት ከውስጡ ሆኖ ያግዛል። አንዳንድ ጊዜ መተት የሚደገምባቸው ወይም በመተት ህይወታቸው በሌላ ሰው የሚቀማባቸው ሰዎች በእድላቸው በተሰጧቸው በመቅናትም ቢሆን አንዱ ሚስጢር አይነ ጥላ የትምህርት የትዳር የስራ እድላቸውን እንዳይጠቀሙበት አዳፍኖ ገርግሮ ቋጥሮ ያስቀመጠውን ነው። ሰዎች በመተት የሚወስዱባቸው እኛ ጋር ያለውን መልካም እድላችንን በአይነ ጥላ ተሰውሮ በመተተኞችና በአስማተኞች ተቆፍሮ ይወሰዳል። አይነ ጥላ ያለባቸው ሰዎች በተደጋጋሚ በቡዳ የመበላት እድል አላቸው። ውስጣቸው ያለው መንፈስ ከቡዳው ጋር በመተሳሰብ ሰውየውን ለማጥቃት ይጥራሉ። ወዳጆቼ እኛ የሰው ልጆች ነን። አንድ ቤት ውስጥ ስንኖር የማንስማማው የማንግባባው፣ አጋንንት ግን ሰውን ለማጥቃት ይተባበራሉ። ሰውየውን ይጭነቀው እንጂ እነሱ በአንድ ሰው ውስጥ ሚሊዮን ሆነው ተቻችሎ ይኖራሉ። አንድ ሰው ውስጥ አይነ ጥላ፣ ቡዳ፣ መተት፣ አጋንንት ከብዙ ሺህ ሰራዊቱ ጋር እንዲሁም መተቱና ድግምቱ ተባብሮ ይኖራሉ። በዚህ ደረጃ በሰው ውስጥ ሲኖሩ ሁሉም ተልኳቸው የሰውን ሕይወት ማበላሸት ስለሆነ እንደ ተንኮል ድርሻቸውና አላማቸው በየፈርጁ ጥቃት ይሰነዝራሉ። አይነጥላ እድል ይዘጋል፣ የመጣን ያርቃል። መተቱ እድል ያበላሻል፣ እድል ይነጥቃል፣ ሕይወታችንና ገንዘባችንን ይሰልባል። የቤተሰባችን ዛርና የዛር ውላጅ ሕይወታችንን ይበጠብጣል ከሰው ከቤተሰብ አላስማማ ይላል። የህይወታችንን በር ዘግቶ ብቸኛ ያደርገናል። ትዳር እንዳንይዝ ትዳር ብንይዝም ልጅ እንዳንወልድ ያደርጋል። ደቡ ወይም በሽታ ሆኖ በስጋችን ውስጥ ተቀምጦ በህመም ያሰቃየናል። የቡዷ መንፈስ ደግሞ ደም ግባታችንን ያጠፋል። ውበታችንን ያበላሻል። አይናችን ላይ ተቀምጦ እይታችንን ይጋርዳል። ከውስጣችን ሆኖ ደማችንን እየመጠጠ ወዝና ደም ግባት አልባ ያደርገናል። እንበላለን ግን የሰው መልክና ወዝ አይኖረንም። እኛ እየበላን መንፈሱ ከውስጥ ስለሚበላን ላየን ሰው ከህል ከውሃ ይራቅን ይመስላል። ሰውነታችን በየዕለቱ ያሽቆለቁላል። እኛም ስለማናውቅ የምናተርፈው መጨነቅ ብቻ ነው። ሰይጣንና አጋንንትን በልጅነታችን ለክፈውን ውስጣችን አድፍጠው ህሊናችንን በማስጨነቅ ህይወታችንን በመዘበራረቅ ይጫወቱብናል። ሌሎቹም እንደዚያው አጋንንት በሰው ልጅ ላይ ጥፋትና ጉዳት ለማድረስ የሚተባበሩትን ያህል የሰው ልጅ ለመልካም ነገር እና ለቁም ነገር ቢተባበር የት ይደርስ ነበረ? የሚያሳዝነው በዘመናችን ትብብራችን ልክ እንደ አጋንንት የሰውን ህይወት ለማበላሸት እድሉን ለማኮላሸትና ህይወቱን ለማጥፋት ነው። አሁንማ ክፉ ትብብራችን ከአጋንንት የባሰ እንጂ ያነሰ አይደለም። ቅዱስ ጳውሎስ በሮሜ መልእክቱ፣ በምዕራፍ 12 ቁጥር 9 ላይ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ ብሎናል። ታዲያ ዛሬ ትብብራችን ከሰው ጋር ነው ወይስ ከአጋንንት ጋር ነው? ዛሬ ትብብራችን ሰውን ለመግደል ሀገርና ቅድስት ቤተ ክርስቲያናችንን ለማፍረስ እርስ በርስ ለመጫረስ በዘረኝነት ለመነካከስ ነው። አንዳንድ የቤተ ክርስቲያን አገልጋይ ነን የምንል ዛሬ ትብብራችን ምዕመናኑን በሃይማኖቱ ለማነጽ እና ለማጽናት ሳይሆን ለማመንፈቅና ከቤተ ክርስቲያን ለማራቅ ነው። በተለይ በህፃንነታችን አይነ ጥላ ወደ ህይወታችን ከገባ በተደጋጋሚ በቡዳ መንፈስ እንጠቃለን። በህፃንነታችን አይነ ጥላ ከተጠናወተን ስናድግ በቀላሉ የዝሙት መንፈስ፣ መተት ወዘተ ስለሚያጠቃን የወጣትነት እድሜያችን ከባድና ዳገታማ ስኬት አልባ ይሆናል። በወጣትነት የገባው አይነ ጥላ የዝሙት አጋንንትን እየሳበብን ለዝሙት ህይወት ይዳርገናል። አይነ ጥላ እንዴት ሌሎች መናፍስትን ይሰበስባል ይስባል ልንል እንችላለን። ወዳጆቼ ውስጣችን የገባው ቅዱስ የሆነው የእግዚአብሔር መንፈስ ሳይሆን ርኩስ መንፈስ ነው። ስለዚህ ቅዱስ ያልሆነው መንፈስ መቼም ቅዱስ የሆነውን መንፈስ ሊስብ አይችልም። ስለዚህ ርኩስ የሆነው አጋንንት በግብር የሚመስሉትን ርኩሳን አጋንንትን ነው የሚስበው የሚጋብዘው። ለዚህም ነው አይነ ጥላ ለሌላ ጠንቅ የሚተርፈን መንፈስ የሆነው። አይነ ጥላ ቡዳውን ይስባል፣ ዛሩ አይነ ጥላውን ይስባል፣ መተቱ ቡዳውን ይስባል፣ ዛሩ የዛር ቡዳውን ይስባል፣ ወዘተ አጋንንት እየተሳሳቡ ህይወታችንን ግራ እያጋቡ እድላችንን እየሰለቡ ባዶነትን ያስታቅፉናል። መልሰን የማናገኛቸው ነገሮቻችንን ያሳጡናል። ጌታችን አጋንንትን ከሰው ባስወጣ ጊዜ እረፍት እንደማያገኝና ከአጋንንቱ የተላቀቀው ሰው በጾም በጸሎት ደክሞ በቀድሞ ኃጢአቱ ወድቆ ሲያገኘው ባዶ ተጠርጎና አጊጦ ስለሚያገኘው አጋንንቱ ከቀድሞ ይልቅ በርትቶ በቁጥርም በዝቶ ሰባት ሆኖ እንደሚመለስበት ባስተማረው ትምህርቱ በዚህ በማቴዎስ ወንጌል በምዕራፍ 12 ቁጥር 45 ላይ ከዚያ ወዲያ ይሄድና ከእርሱ የከፉትን ሰባት ሌሎችን አጋንንት ከእርሱ ጋር ይወስዳል። ገብተውም በዛ ይኖራሉ። ለዚያም ሰው ከበፊተኛው ይልቅ የኋለኛው ይብስበታል። ለዚህ ክፉ ትውልድ ደግሞ እንዲሆንበታል ብሎናል። ከዚህ ከጌታችን ትምህርት ልብ ልንለው የሚገባን ሶስት ነገሮች ነው። አንደኛው ውስጣችን ያለው አጋንንት ሌሎች አጋንንት እንደሚጋብዝና እንደሚሰበስብብን ነው። ሁለተኛው ተሰብስቦ የሚገቡት ከፊተኛ ልቅ እጅግ ክፉዎች የሆኑት ናቸው። ይህንንም የከፉትን በማለት ገልጿቸዋል። ሶስተኛው ሰባት ሌሎች አጋንንት የተባሉት በዛ ያሉ ግን የተለያዩ አጋንንት በውስጣችን ለተንኮል፣ ለጥፋት፣ ለእንቅፋት ተስማምተው መኖራቸውን ለማሳየት ነው። እነዚህ አጋንንት ተመልሶ ዳግም በውስጣችን ሲገቡ ከፊተኛው ይልቅ የኋለኛው ጥፋታችንና ክፉ ተግባራችን በሕይወታችን ላይ ይብስብናል። ይህ ማለት ከበፊቱ ፈተናችን የኋለኛው ፈተናችን፣ ከበፊቱ ጤና ማጣታችን የኋለኛው በሽታችን፣ ከበፊቱ ስቃያችን የኋለኛው ስቃያችን፣ ከበፊቱ ሰላም ማጣታችን የኋለኛው ሰላም ማጣታችን፣ ከበፊቱ በረከት አልባነታችን የኋለኛው አመድ አፋሽነታችን ከበፊቱ ስኬት አልባነታችን የኋለኛው ባዶነታችን፣ ከበፊቱ እምነታችን የኋለኛው ክደታችን፣ ከበፊቱ ኃጢአታችን የኋለኛው ርኩሰታችን ይብሳል። ጌታችን ለዚህ ክፉ ትውልድ ደግሞ እንዲሆንበታል እንዳለን እየሆነብን ያለው ይኸው ነው። እስኪ እየሆነብንና እየሆንን ያለውን ልብ ብለን እናስተውልበት። አቃጥልበት ነው ሰላቢ ሁለተኛው ደግሞ እኔ ከእሱ ጋር አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ፣ አብድሬ ስለው እሺ እንዲለኝ፣ የሸር እንድሰራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የእሱ የሆነ ሀብት በሙሉ የእኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው፣ ይህም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁበት ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስ አሳዳሪያ ጋር ስለሆነ አሳዶ እናንተን የሚከታተላችሁን በሰብአዊ ላይሆን የሚከታተላችሁ መንፈስ ሰራሪ ሀገርት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሽስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ሩፋኤልን ጸበልና መልካ ሩፋኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነበራቸው እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት የማሳመን ክህሎት ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ባላችሁ ነገር ትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳቸው የቡዳ መንፈስ ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰራቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት እና እንዲህ አይነት መንፈስ ተከላከሉት፣ ተከላከሉት። የራሳቸው የሆነ ነገር አያምራችሁም፣ ሁልጊዜ የሰው ነገር ነው በቃ ደስ የሚላቸው። ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አሪፍ ነው ካላላችሁ በስተቀር እናንተ አትከፍሉትም፣ የእናንተን ነገር አታከብሩትም። እና ከባድ ነው ይሄ ነገር እ ያለ መንፈሳዊ ሕይወት መምራት ይሄ ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋለን። አንድ እና አንድ። አንዴ እንደዚህ አይነት ችግር ያለባቸው ሰዎች ንስሃ ገብተው አንዴ የቅዱስ ቁርባን የሚቀበሉ ጥሩ ነው። አንዴ ስላቸው በህይወት ዘመናቸው አከታትለው ሶስት ጊዜ ማለት ነው። አንዴ የሚባለው ምንድነው ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ ሶስቴ መቀበል አለበት፣ በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አደረግ ቅዱስ ቁርባን የምንቀበለው ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታዊ ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብ ችግር የመጣብኝ ሊኖር ይችላል እና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ብርሃን አድርግልኝ በአመተ ምህረት አመተ አለም መኖር አልፈልግም። በአመተ ምህረት ውስጥ በምህረት ዓመት ውስጥ አመተ ፍዳን አመተ ኩናኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቀ ከመንገድ አርቅልኝ ብላችሁ ስትጸልዩ ና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ፣ ወይም ደግሞ ይሄን ያክል ብር አመጣለው ና ይሄን ካርክልኝ ስትሉ ና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ ሁለት በጣም ትልቅ ልዩነት አለ። ካልገባችሁ ደግማችሁ አዳምጡት ወደኋላ አንድ ስቴፕ አድርጋችሁ እና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ እወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ፣ ለእኔ የሰጠኝ ዝንባሌ ምንድን ነው? ምንድን ነው የኔ ሆቢ? እግዚአብሔር ለእኔ የሰጠኝ ከሰዎች ለየት ያለ ምንድን ነው ለእኔ ለብቻ የሰጠኝ ነገር ብላችሁ እወቁት። እሱ ነገር ለማሳደግ ሞክሩ ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላሉ ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። የአዳልሞቴ መንፈስ ደግሞ ባህሪው ምንድን ነው? ሴትዮዋ የሚታይባቸው ቡና ሱሰኛ ናቸው። በቀን ስድስቴም ሊያፈሉ ይችላሉ እስከ ማታ ለሊቱ ስድስት ሰዓት ድረስ። ከዛ በኋላ ደግሞ እሳቸው ቤት ይሄ ነገር ባይከናወንም በውርስ ምክንያት ያጣላል ዘመዳ ዘመዶችን ጎረቤታሞችን፣ በተለይ በስጋ ዝምድና በወንድማማቾች ላይ በተለይ ደግሞ በእንጀራ አባትና በእንጀራ እናትነት የሚለያዩ ወንድማማቾችን በመተት በድግምት ማማተት እንዲሁም ደግሞ ማጣላት፣ በደም መፈላለግ፣ ለመገዳደል መፈላለግ፣ በፍርድ ቤት መካሰስ ዘመዳማቾችን ማለት ነው። ስጋ ዘመዳማቾችን ይህን ይወዳል። ማን? አዳል ሞቴ ማድረግ ይወዳል። ከዛ ሌላ ደግሞ መናፍቅ፣ ፕሮቴስታንት ያደርጋል፣ እስላም ያደርጋል፣ ከሃይማኖት ያስወጣል። ወሰንገላ ዱርዬ ነው የሚያደርገው። ፓጋንና ኤቲስት ነው የሚያደርገው። ይሄኛው ደግሞ እግዚአብሔርን የምታገኙ እየመሰላችሁ ሃይማኖት ስትሽከረከሩ ነው የምትኖሩት። በቃ ኢየሱስ ክርስቶስ የት እንዳለ ግራ ገብቷችሁ የምታዩት አገልጋይ አገልጋዩን ነው፣ ዶግማውን አታዩትም። ወይም መሰረታዊ የሆነውን ዘውጉን ሃይማኖቱን ዘውግ ሳታዩት ዝም ብሎ ሰው በመከተል ብቻ ተአምራት በመከተል ብቻ እዛም እዛም እዛም እንድትሉ ያደርጋል። እና አዳልሞቴ መንፈስ ያለባቸው ቤተሰቦች በሙሉ ሃይማኖታቸውን ይቀይራሉ። የሚገርማቸው ባይቀይሩ እንኳን ኦርቶዶክስ ሆኖ እንኳን ከሆነ አዳልሞቴ ያለው በስዕሉ ፊት ተመርክከው ሲጸልዩ ስዕሉን እንዲጠራጠሩ ይኮ ቀለም ነው፣ ይኮ ጨርቅ ነው፣ ይኮ ዝም ብሎ እኮ ነው። እምነቱንም በቃ እያንዳንዱ ቄሶቹ ላይ አቃቄር ማውጣት እምነቱ ላይ የራሳቸው ኦርቶዶክስ ሃይማኖት ይፈጥራሉ። የራሳቸው አስተምህሮ፣ የራሳቸው አለባበስ ለምን እንደዚህ ለበሳቸው ሲባሉ እኔ መብቴ ነው ብለው የሆነ አቃቄር ማውጣት ተሃድሶች። ለምሳሌ አዳልሞቴ መንፈስ ያለባቸው የኛ ኦርቶዶክስ ተገንጥሎ የወጡት ቃለዋዴዎች እነዚህ እነዚህ የአዳል ሞቴ መንፈስ ነው፣ ሌላ ምንም አይደለም እና በኦርቶዶክስ እምነት ውስጥ ያሉ ይመስላቸዋል። መተው የሚያስቀድሱ ይመስላቸዋል። ግን ሌላ ተጨማሪ ሌሎች ነገሮችን ያደርጋሉ፣ በራሳቸው መንገድ ይሄዳሉ። ልክ መምህር ፋንታውን ዋቂ እንደተናገረው ሰንበት ተማሪዎች ደጅ ላይ ሌላ ቤተክርስቲያን፣ ውስጥ ሌላ ስብና ይኖራቸው እና ሲመከሩ የሚናገሩት ንግግር ራሳቸው የፈጠሯትን ኦርቶዶክስ ነው። ዘፋኝ ሆኖ ዘፋኞቹ ኦርቶዶክሶች ናቸው። ሳይፉ ፋንታውን ጋር ሌላ ኢንተርቪው በሚደረጉበት ሰዓት እግዚአብሔር ከረዳኝ የሚቀጥሉ አመት ላይ የሆነ አልበም አወጣለሁ፣ እስቲ እንግዲህ አሪፍ ይሆናል ብዬ ያስባለሁ፣ ብዙ ደክሜበታለሁ፣ ምናምን ይላሉ አርቲስቶቻችን ኢትዮጵያውያን ዘፋኞች። በጣም እኮ የሚገርም ነው፣ እኮ ውርደት እኮ ነው። በነጋች ላይ እመቤታችን ተማጽኖ ሱባ ይዞ ዘፈን ለማውጣት ሱባ ይዛል። ይሄ የራሱን ኦርቶዶክስ የፈጠረ ሰው ነው። አዳል ሞቴ እንደዚህ ነው የሚያደርገው። በኦርቶዶክስ እምነት ውስጥ ሆኖ ግን ኦርቶዶክስ ቤተክርስቲያን የማትፈቅዳቸውን ነገሮች እያደረገ እግዚአብሔር እንደረዳው አድርጎ የሚያቃጥር ለኃጢአቱ እግዚአብሔርን ተባባሪ አድርጎ የሚያዘጋጅ ያደርሙት የመንፈስ ባህርይ ነው።